በህይወት ስትኖር ራስህን ከክፋት አርቅ። ክፋት እዚሁ ዱንያ ላይ ዋጋ ከሚያሰቱ ነገራቶች መካከል አንዱ ነው። አማኝ ነን እንላለን አይደል? አማኝ የሆነን ደግሞ ኢማንና ክፋት አብሮ የሚሄዱ ነገራቶች አይደሉም። በተለይ ደግሞ በወንድም ላይ ሲሆን ይበል የከፋና አስቀያሚ ነገር የሆኑ እኛ ለወንድሞቻችን፣ ለራሳችን የወደድነውን መልካም ነገር ልንወድላቸው ይገባል። ይሄ ነው የኢማን መገለጫ እንጂ ወንድም ላይ ክፋት ማሰብ ወንድም እንዲጎዳ በሱ ላይ ክፋት ማሴር አይደለም። በይሀቂ ከአነስ ኢብኑ ማሊክ ይዘው ኪታቡል አዳብ የተሰኘ መጽሐፋቸው ላይ የዘገቡት የነብዩ ሐዲፍም ይሄንን ነው የሚያስተምረው لا يؤمن أحدكم حتى يحب لأخيه ما يحب لنفسه አንተ ደረትህን ነፍተህ ሙእሚን ነኝ አማኝ ነኝ ልትል የምትችለው ለራስህ